እኔ እኮ ገረብ ሲቀሩ ደግሞ በየቤታ ሄዱ። ሀይሚ ሀይሚ አንቺኮ ሰው ድራማ ሲሰራ ይሳድባሉ። ያለ ጥፋቱ ምን አርጉ ነው? ምን አርጉ ነው የምትሉ አመት ሙሉ ሰው በሰው ህይወት እኝኝኝኝ ህይወታችሁ የላችሁም? እንደ ህይወታችሁ ኑሩ። እስኪ አንዳንዴ የራሳችሁ ህይወት አስ ለቤተሰብ አስ ሀያ ራሳችሁ ላይ እንዲቶ ሀይሚ ቡርኬ ቪዲዮ ሲፖስት፣ አንዴ እኮ አንድ ሌላ እንትን ላይ አጀንዳ ላይ ፖስታችሁ አታውቅም። ሀይሚና ቡርኬ ለፎሎ ነው እንጂ ለእነሱ አስባችሁ አይደለም ሲጀመር። ቡዳ ሁላ ልጆቹን ልትበሉ ነው እንዴ? እኔ አስተር ላይ በብዙ ነገር አወራለሁ። እግዚአብሔርን ብቀር ይሻለኛል። ማርያም በጣም ነው የአስጠለኝ። ትላንት እሷ ቤት እንድዘው ዛሬ እሱ ቤት እንዲዘው ጥሩ ቤዶ እነሱ ሲሰራ ሲድብ፣ ፕራንክ ሲሰራ ሲድብ፣ ድራማ ሲሰራ ሲድብ። ዩቲውብ ኮ የከፈተው ለስራ ነው።

ችግራቸው ምንወስዳ አንደኛው ሰው አሁን ችግር የለም። እንኳን ይሄ ችግር አሁን እነሱ ልጆች ድራማ እየሰሩ አይደለም፣ ፍራንክ እየሰሩ አይደለም። ትላንት ቪዲዮ እንኳን በፈጣሪ በማርያም ትላንት ቪዲዮ የሚሳደብ ነገር ምን አለ? የትላንት ቪዲዮ የሚሳደብ ነገር ምን አለ? ምን አደረገች?

ማርያምን፣ ባለፈው ሀቢባ ፖስት አድርግ አለቀስኩት። የድሮ ልጆች አስቤ ማለት ነው። እኛ ኢንቲን ላይቭ ላይ ምናምን ከገባ ጫወታ ሀይሚ ቡርጋ ላይ እርስ በርስ ምናምን ምናምን እንላለን፣ ግን እንደዛ ልጆቹ ደም መጠጣት፣ ልጆቹ ስጋ መብላት። በስመ አብ በወልድ

ከዳር የመጣ ነገር ራሱ እስከሚያነሰ መቻል፣ አረ የጨረቃ ፋሚሊ የጨለማ ፋሚሊ ማለት ጀምራለሁ። ወይኔ እናቴ! አይ ሁላችሁም ሳይሆን እኔ እግዚአብሔርን ጸሎቴ እንደዛ ነው። ቡርኬ በኩል ያለችው ላሞችና ሀይ በኩል ያሉ በጎች ተሳዳቢዎች፣ ፈጣሪ አምላክ ሁለት በኩል ያለች ከልጆች ህይወት አውጣል ብዬ ነው የምጸልው። ከሁለት ልጆች ህይወት አውጣል። በቃ ጸሎቴ እሱ ነው።

ምን ሰው ተጨጓራ ምን ብታደርግ ነገር ምን ምን ማፍታል የራሱ ሚስትናት የራሱ ፍቅረኛ አይነት። ምን አባት አገባላችሁ ጥያቄ? ምን አባት አገባቸዋል? ለምን ሃይሚ ታውቃለች? ከነ መፈጠሩ አታቁም። እናንተ ማን እንደሆነ አታቁም። ብሩኬም እንደዛው ሁለት በኩል ያላችሁ እናንተ ማን እንደሆነ እነሱ አያውቁም። ባለፈው ተናግሮ እናንተ ጮጋራችሁ ተቃጥላችሁ ትኖራላችሁ እንጂ እኛ መቼም አንለያም ብሏል። እናንተ ስለተሰደባችሁ ወይ ሀይም በኩል ያላችሁ

የራሳችሁ ፎቶ ተሳደቡ። ልብ ካላችሁ እግዚአብሔርን ላቸው መሀል ላይ የድመት መጫወቻ ከምታደርጉ የራሳችሁ ወታችሁ በራሳችሁ ፎቶ ወዳደሩ ወዳደሩ። እንደዛ ከሆነ ያዋጣል። እናንተን ወንድ ናችሁ።

እናንተ ሰገጠ ስለሆናችሁ ስግድና ጥግ ነው። ስቶሪ ላይ ለመጻፍ የጀመርኩት ስቶሪ ላይ አልጽፍም ነበር። ማን ማን አዚ የያዘነች እናተ ሞተ የያዘነች ሰት ለኢማን ስቶሪ ላይ ጽፈታለሁ። ቡሩኬን የአንቺ ነገር ችግር ለኛማረጋ ነው። የራሴ ነገር የሰው ነገር የሰው ሕይወት ልንገርሽ እኔ አሁን ለሃይሚን ለቡርኬ ብዬ ከማንን ጋር አልጣለም ግን ይደግፋቸዋለሁ።

እኔ እኮ ሊንገርሽ ድራማ ሲሰራ እነሱ ልጆች ይሳደቡ፣ ችግር ለስራ ሚሳደቡ። አንድ ቀን ውሎ አንድ ፎቶ ጸዳ ያለ ቢነሱ ወጥተው ይወዳደረው ነበር። እነሱ ደሞ ያለፈርማ አይውሉ አይነሱ። ምን አይነት ፊት የላችሁ እኮ በሀይሚና በቡሩኬ ተጠብቀው ይኖራሉ። ግን ይሳድባሉ እርስ በርስ። እኔ ሀይሚ ወኪዬ፣ እኔ ቡሩኬ ወኪዬ፣ ምን ምን ታውቃ። ሀይሚ ቡሩኬ ከነ መፈጠራቸው አታውቁም። ልንገራቸው ረ የሚወክላቸው ነገር እዛ ይወክላቸው። እነሱ ረስተፍሮላ ሰላም እግዚአብሔር እነሱ እነሱ ሁለት በኩል ያላቸው ሰይጣኖች ቢወጣ ኑሮ ሰላም ይወርዳል። ልጆቹ ል ኦደሶቹ መልም ሰላም ይወርዳል። ልጆቹም ልጆቹም አሁን ሰላም ነው እግዚአብሔር ይመስገን። ልጆቹም አይሳድቡም።

ግን ማዋረድ ከፈለኩኝ አንቺ ያን ቀን እንደዛ ላልሽም ብዬ አዋርዳለሁ። እኔ ማ ልንገርሽ? እኔ እኮ ሀይሚ አሁን ቡሩኬ እኔ እንደዛ ምናምን እንደዛ ለምብላል ብላ ሀይሚ እኮ አትናደድም። ስራ እንደሆነ ታውቃለች። ቡርኬም እንደዛው። እነሱ እርስ በርሱ ይታወቃሉ ሁለታችሁ አሁን እዚህ ላይ መጥተው የራሱ ሰው ነው ሀይሚ፣ የራሱ ቡሩኬ፣ የራሱ ሰው ስለሆነ እንደፈለግ ማድረግ፣ እንደፈለግ መሳደብ፣ እንደፈለግ ማድረግ ማፍታላት። ቡሩኬም እንደዛው እንደፈለግ ማድረግ ማፍታላት። እንኳን እነሱ ቅርና ቤተሰብ ቤተሰብ ጋር ማፍት ሰጥቶ የሚኖሩ ልጆች ከኔ ሀይሚ ለምን እንደዛ ይላል? ቡሩኬ ለሚን ምን አባት አውቃለች? ይሚ ምን አባ ያውቃል? ቡሩኬ እንዴ አበሳሁ

የነሱን በቃ እነሱን ይዛችሁ ወደፊት አሁን እዚህ ላይ መጣችሁ፣ እከሌ እንደዚህ እከሌ እንደዚህ ብላችሁ ለነሱ ሞራል እየሰጣችሁ ነው። ምክንያቱም አሁን የምናደደው እነሱ ብሩክና ሀይሚ ሳይሆን እናንተ ናቸው። ስለዚህ እናንተ ለእነሱ ክል ኮመንት ስር እንደዚህ ተባለ እንደዚህ ሆነ እንደዚህ ሆነ ያትበሉ። በቃ ያያችሁት ቪዲዮ በደስታ ነው የምናየው። እኔም አለው ግን ቲክቶክ ላይ አልወጣም። እኮ ልንገርሽ ማ አሁን እኮ ቡሩኬ ሀይሚ ቼክ ያረጋችሁም እኮ ተሳዳቢዎች። ወይኔ በሳዳቢ ምክንያት ቢሆን ኑሮ ሁለት ሺህ አስራ ሰባት ጀምሮ ሀይሚ እና ቡሩኬ የሚለያዩ ማለት ነው። በስድብ ምክንያት ቢሆን ኑሮ፣ በእነሱ ምክንያት ቢሆን ኑሮ ሁለት ሺህ አስራ ሰባት ነው የሚለያዩ። ሁለት ሺህ አስራ ስድስት እግዚአብሔር ይመስገን ጥሩ ልጆች ናቸው። የድሮ ልጆች ጥሩ ልጆች ናቸው። ሁለት ሺህ አስራ ስድስት ልጆች ሁላችሁም ጥሩ። ሁለት ሺህ አስራ ሰባት የመጡ እብዶች አሉ። በእነሱ ምክንያት ቢሆን ኑሮ ሀይሚና ብሩኬ እዚህ ደረጃ አይደርሱም። እግዚአብሔርን እኔ አስረግጨ ነው የምነግረው እዚህ ደረጃ አይደርሱም። በድሮ ልጆች ሁሌ አስረስድስት ያላችሁ እግዚአብሔር ፍቅራችሁ ላይ ይበልጣል። ፍቅራችሁ ላይብ ላይ ወጥቶ መጫወት ነው መደስት ነው ሃይሚ

ልብ ካላችሁ አሁን እኔ አሁን የነሱ ስድብ አሁን ምንም እየተሰማኝ አይደለም፣ ምክንያቱም ያለ ጥፋት ሳደበ ስድብ እኮ ወይም ብሩክ ስራው አይደለም ወይ የሚ ስራ አይደለም። የነሱ ባህሪ ሆኖባቸው ነው እንደዚህ እየሰደቡት ያለ

ማርያም አደለም። ኮኔ ትላንት ማርያምን ትላንት ገረምኝ። ትላንት ያለ ጥፋቶ ምንም ያላርግ ብሩኬ ጋራ ተመካክራ ነው። እሷ ፕራንክ መስራት ፈልጋ ነው መግቢያ የሰረች ለፍራንክ ብቻ ነው መግቢያ የሰራች አንድ ዛሬ ደግሞ እሱ ሀይሚ ሴት ልጅ ናት እኛ ቤተክርስቲያን ልጆች እናውቃለን ማታ ስድስት አንቺ ታውቂያለሽ አይደለ ክርስትና ሲሄድ ሰባት ሰዓት ነው የዛን ቤተሰብ አይፈቀድም እሱ አብሮ አትኖርም ከአይሚ ጋር ከቡርኬና አይሚ ተገባብቶ አይደለም ኖሩ ብቻውን ብቻ ነው የምኖሩ የዛን ሰዓት እንቅልፍ ራሱ አስበሸዋል ዘጠኝ ሰዓት ስምንት ሰዓት ማለት

ደደ በግ ስትል በምክንያት ነው። እያረጉ ያለሁ ሁን እነሱ ወደ ላይ መጡ ወደ ታች መጡ፣ ግን እያገኙ አይደለም አይሳካል። እነሱ ቡሩኬ ላይ ነገር ሲፈልጉ ተከትላ ከቡሩኬ ትለያለች ብሎ አስቦ ነው። ሲያምራቸው ይቀራል እንጂ፣ ሀይሜ ደግሞ ብልጥ ልጅ ናት፣ እንደ እድሜ አይደለም።

ብሩኬ በኩል ያለው ላሞች እና ሀይ በኩል ያለው በጎች፣ ፈጣሪ አምላክ ድንግል ማርያም ልጅ ሀይሜና ብሩኬ መሀል አስወጥታቸው ወደ ሲኦል አስገቡ። ጸሎተ እሱ ነው። እግዚአብሔር እንደዛ ከሆነ ሰላሙ ይወርዳል። ወደስ ወደስ ጋር አይጣላም። በቃ አስር ናቸው። ብሩኬ በኩል ቢቆጥር አስር ናቸው። ሀይ በኩል ቢቆጥር አስር ናቸው። ከሀያ አይበልጡ እግዚአብሔር ነገር የሚፈልጉ ልጆቹ። በቃ ነገር አሁን ዛሬ የስራ ቢዶ ነገር

በመሰደብ ብላት ማለት ነው። ውለታቸው በጣም ነው የሚወዳቸው። ስለዚህ እኔ ምን አገባኝ፣ የራሳችሁ ጉዳይ። እነሱ ብቻ ደነው፣ እነሱ ብቻ ሌላ ሁሉን ነገር ነው።